ዝነኛ የዓለማችንን አክቲቪስቶችና ፖለቲከኞችን አሳፍረው ለጋዛ የእርዳታ እህልና ቁሳቁስ ይዘው ሊገቡ ሲሉ የነበሩት ጀልባዎች በእስራኤል ጦር መያዛቸውን ተከትሎ ቴል አቪቭ ከባድ ውግዘት እየደረሰባት ይገኛል። አንዳንድ ሀገራትም ይህ ድርጊት የኔታንያሁን ሽብርተኝነት ያሳየ ነው ብለው የእስራኤልን ዲፕሎማቶች ውጡልኝ ብለው አባርረዋል። እርዳታው ለሐማስ እንጂ ለጋዛ ሕዝብ አይደለም ብላ ጀልባዎቹን ያገተችው እስራኤል ግን በአቋሟ ጸንታለች። የአውሮፓ ሀገራትም አክቲቪስቶቹ ጫፋቸው እንዳይነካ ሲሉ አስጠንቅቀዋል። የተባበሩት መንግሥታት ድርጅት ባለስልጣኗ ደግሞ ተጓዦቹን ሀገራት የጦር ኃይል ይዘው ማድረግ ያልቻሉትን ያደረጉ ጀግኖች ሲሉ ገልጸዋቸዋል። በጀልባ ከተመመው ቡድን ውስጥ የተወሰኑት ግን ወደ ጋዛ እየተጠጉ ነው የሚሉ ዜናዎችም ተሰምተዋል። ዝርዝሩን እንመለከታለን። ፔንታገን ደግሞ ጆሮን ቀጥ የሚያደርግ ወታደራዊ ዝግጅት ላይ መሆኑ ተሰምቷል። የጦር መሳሪያ አምራቾች አሁን ከሚያመርቱት ምርት በአራት እጥፍ መሳሪያ አምርተው ያስረክቡኝ ያለው ፔንታገን ከፍተኛ የጦር መሳሪያ ክምችት እጥረት እንደገጠመውም እየተነገረ ይገኛል። አንዳንድ ኩባንያዎች ቶሎ ድሮኑንም ሚሳይሉንም አምርታችሁ አምጡ ተብለው አምስት ቢሊዮን ዶላር ቀርቦላቸዋል። በመቶዎች የሚቆጠሩ ወታደራዊ አዛዦችን እና ጀነራሎቻቸውን የሰበሰቡት የጦር ሚኒስትሩ ደግሞ ጦርነት አለብን ለማሸነፍ እንዘጋጅ ማለታቸው መነጋገሪያ ሆኗል። እዚህ ሁሉ ዝግጅት ውስጥ ታዲያ ቻይና እንደ ስዕል ተስላለች የሚሉ ዘገባዎችም ብቅ ብቅ ብለዋል። በሌላ በኩል በሺዎች የሚቆጠሩ የዩክሬን ወታደሮችን የሚያሰለጥን ካምፕ በኔቶዋ ሀገር ስራ ጀምሯል። አውሮፓም ጦርነቱ እንደሚራዘም አውቆታል እየተባለ ነው። የኔቶዋ ሀገር የመከላከያ ሚኒስትር ደግሞ ዩክሬንን የምናሰለጥናት እኛ ራሳችን ለነገው ጣፈንታችን ልምድ ለመውሰድ ነው ሲሉ አነጋጋሪ ንግግር ተናግረዋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። እስራኤል ለጋዛ የተለያዩ እርዳታዎችንና ቁሳቁሶችን ለማቅረብ እየተንቀሳቀሱ የነበሩ ጀልባዎችን በጦሩ አማካኝነት በቁጥጥር ስር ካዋለች በኋላ ዓለም አቀፉ ግዘት ገጥሟታል። ዝነኛዋን የአየር ንብረት ለውጥ ተሟጋች ግሬታ ተንበርግን ጨምሮ የተለያዩ ፖለቲከኞች የፓርላማ አባላትና አክቲቪስቶችን ያካተተው ቡድን ወደ ጋዛ እየተመመ እንደነበር ይታወቃል። ታዲያ ዋናዎቹ አክቲቪስቶች የተሰባሰቡበትን ጀልባ እስራኤል በቁጥጥሯ ስር ውላለች። ከነዚህ ውስጥ አንደኛዋ ግሬታ ተንበርግ ትገኝበታለች። የእስራኤል ጦር ለግሬታ ተንበርግ ውሃና ፎጣ ሲያቀብልም ታይቷል። ነገር ግን ሌሎች የቡድኑ ጀልባዎች ወደ ጋዛ እየገሰገሱ እንደሚገኙ ተሰምቷል። ሚኬኖ የተባለች አንድ ሌላ ጀልባ ወደ ጋዛ የውሃ ክልል እየገባች መሆኑም ተሰምቷል። አንዳንድ መረጃዎች ደግሞ 24 የሚሆኑ ጀልባዎች ወደ ጋዛ እየተጠጉ ነው ሲሉ ጽፈዋል። የተባበሩት መንግስታት ድርጅት ልዩ መርማ ተባባሪ የሆኑት ፍራንሴስካ አልባኔስ በበኩላቸው ስልሳ የባህር ማይል ገደማ ተጉዘዋል። በጣም የሚያስገርም ነው። ሌሎች ግዙፍ ሀገራት ትልልቅ የጦር መርከቦች ይዘው ማሳካት ያልቻሉትን እነዚህ አክቲቪስቶች ግን አነስተኛ ጀልባዎችን ይዘው እርዳታ ለማድረስ የሄዱበት ርቀት እጅግ ያስገርማል ብለዋል። ሌሎች ሀገራትም ከዚህ በመማር የጋዛን ከበባ ሰብረው በጦር መርከቦቻቸው ታግዘው እርዳታ ማቅረብ አለባቸው ሲሉም ጽፈዋል። አሁን በምንኖርባት ዓለም እንዲህ አይነት ድርጊት በፍጹም ተቀባይነት የለውም። መልካም ጉዞ፣ መልካም መንገድ ይሁንላችሁ ሲሉ የተባበሩት መንግስታት ድርጅት ባለስልጣኗ ምኞታቸውን ገልጸዋል። የእስራኤል የውጭ ጉዳይ ሚኒስቴር በበኩሉ ግሎባል ሱሙድ ፍሎቲላ ጂኤስኤፍ እየተባለ የሚጠራው በጀልባ የሚጓዘው ቡድንን በተመለከተ ጀልባው መግባት የሌለበት የጋዛ ውሃ አካባቢ ስለተጠጋ ነው የእስራኤል ጦር እርምጃውን የወሰደው ሲል መግለጫ ሰጥቷል። ከ ሰላሳ በላይ የሚሆኑ ጀልባዎች ወደ ጋዛ እየገሰገሱ በነበረበት ሰዓት ነው። ይህንን እርምጃ ወስጃለሁ ያለው የእስራኤል ጦር፣ ጉዟቸው ህገወጥ እንደሆነ ነግረናቸው ነበር። ወደ ጋዛ ውሃ በተለይም ደግሞ ወደ ተከለከለው አካባቢ ማለፍ የለባቸውም ብለናቸው ነበር። ይህንን ማስጠንቀቂያ ስላልሰሙን ልንይዛቸው ግድ ሆኗል ብሏል የቴል አቪቭ ጦር። ቢቢሲ ግን በተከለከለው የውሃ አካባቢ እነዚህ ጀልባዎች መንቀሳቀሳቸውን ማረጋገጥ እንደማይቻል ጽፏል። እስራኤል የውጭ ጉዳይ ሚኒስቴር ግን የተቀመጠውን የባህር ህግ የተላለፉትን ተገቢውንና አስፈላጊውን እርምጃ ወስደንባቸዋል ብሏል። ግሬታ ተንበርግን ጨምሮ ከአይርላንድ፣ ከጣሊያን፣ ከፈረንሳይ እንዲሁም ከሌሎች አካባቢዎች የተሰባሰቡ አክቲቪስቶች፣ ፖለቲከኞች፣ የፓርላማ አባላት የተሰባሰቡበት ይህ ቡድን ለጋዛ በምድር ላይ እርዳታ እየቀረበ ስላልሆነ በውሃ ሄደን እርዳታውን ማቅረብ አለብን የሚል ሀሳብ አምጥተዋል። ይሁንና የጋዛን ባሕረ ገብ መሬት ለመርገጥ 129 ኪሎ ሜትር ገደማ ሲቀራቸው የእስራኤል ጦር አግቶ ይዟቸዋል። የእስራኤል የውጭ ጉዳይ ሚኒስቴር በበኩሉ በጀልባዎች ውስጥ የሚገኙት አክቲቪስቶች እና ሌሎችን ባለሙያዎች ምንም አይነት ጉዳት አይደርስባቸውም፣ ይህንን እናረጋግጣለን ብለዋል። የአውሮፓ ሀገራት ግን ነገሩን በበጎ መልኩ አልተመለከቱትም። መንግስቶቻቸው የተልፈሰፈሱባቸው የተለያዩ የአውሮፓ ዜጎች ከባድ ተቃውሞ ከወዲሁ እየጠሩ ይገኛሉ። በጣሊያን አርብ እለት ከበድ ያለ ተቃውሞ ሰልፍ የተጠራ ሲሆን በአንዳንድ ሀገራት ከወዲሁ የተቃውሞ ሰልፎችም እየተካሄዱ ይገኛሉ። የቱርክ የውጭ ጉዳይ ሚኒስቴር መስሪያ ቤት የተደረገው ነገር የሽብርተኝነት ድርጊትን የሚያካትት ነው ሲል መግለጫ ሰጥቶበታል። ይህንን ያደረጉት ላይም የተጠያቂነት እርምጃ እንዲወሰድ ጥሪ አቅርቧል። ጣሊያንን ጨምሮ በተለያዩ የአውሮፓ አካባቢዎች ወደ ጋዛ እየሄደ ያለው እርዳታ በመቆሙ ምክንያት እንዲሁም በጋዛና በሌሎች ተያያዥ ምክንያቶች ሰልፍ እንወጣለን እንቃወማለን የሚለው ድምፅ እየጨመረ ይገኛል። የኮሎምቢያው ፕሬዚደንት ጉስታቮ ፔትሮ ደግሞ በሀገራቸው ውስጥ የቀሩት የእስራኤል ዲፕሎማቶች ከሀገራቸው እንዲወጡ አዘዋል። በኔታንያሁ የተፈጸመው ነገር ዓለም አቀፍ ወንጀል ነው ሲሉም ነው ፔትሮ የተናገሩት። ከ2021 ኤሮፓያን አቆጣጠር በኋላ ማለትም ላለፉት አምስት ዓመታት በኮሎምቢያ እና በእስራኤል መካከል የነበረው የነፃ ንግድ ከእንግዲህ አይኖርም ብለው ጉስታቮ ፔትሮ ይህንን የነፃ ንግድ ስምምነት አግደዋል። ሴናተሯን በጀልባ ያሳፈረችው አይርላንድም ቅያሜዋን ገልጻለች። የፈረንሳይ ውጭ ጉዳይ ሚኒስትር ዦን ኖኤል ባሮትም እስራኤል አክቲቪስቶቹ እንዳይጎዱ ጥንቃቄ ታድርግ ብለዋል። ጣሊያንም በውጭ ጉዳይ ሚኒስትሯ አንቶኒዮ ታዣኒ አማካኝነት በጀልባ የተሳፈሩት ሰዎች እንደማይጎዱ አረጋግጫለሁ ብላለች። ጣሊያን እነዚህን ጀልባዎች ለማገዝ የጦር መርከቧን አንቀሳቅሳ የነበረ ቢሆንም ሁለቱ የውጭ ጉዳይ ሚኒስትሮች ማለትም የጣሊያኑ አንቶኒዮ ታጃኒና የእስራኤሉ ጌዲዮን ሳር ባደረጉት ንግግር መሰረት ጀልባዎቹ ላይ ጉዳት አይደርስም የሚል ስምምነት በመደረጉ የጣሊያን ጦር የጦር መርከቡን ወደ ኋላ ለማንቀሳቀስ ተገዷል። በሌላ በኩል ፔንታገን ጆሮን ቀጥ የሚያደርግ ወታደራዊ ዝግጅት እያደረገ እንደሆነ የተለያዩ ሪፖርቶች ጠቁመዋል። የጦር መሳሪያ አምራቾች የምታመርቱትን ምርት በአራት እጥፍ አባዝታችሁ አምጡልኝ ያለው ፔንታገን፣ ወሳኝ የሚባሉ የጦር መሳሪያዎች ደግሞ በብዛት በርከት ብለው ይምጡልኝ ብሏል። ዎል ስትሪት ጆርናል ከሰሞኑ እንደዘገበው ፔንታገን 12 የሚሆኑ ወሳኝ ለጦርነት ያስፈልጋሉ የተባሉ መሳሪያዎችን ነው የጠየቀው። ፓትሪዮት የአየር መከላከያ ስርዓትንና ፓትሪዮት የሚጎርሳቸውን ወሳኝ ሚሳኤሎች አምርቱልኝ፣ ረጅም ርቀት ተጓዥ ጸረ መርከብ ሚሳኤሎችን አምጡልኝ፣ ስታንዳርድ ሚሳኤል 6 ወይም ኤስ ኤም ሲክስ እየተባሉ የሚጠሩትን አደገኛና ውድ ሚሳኤሎች አምርቱልኝ፣ ከኢላማቸው አንድ ኢንች እንኳን ዝንፍ የማይሉ ሚሳኤሎችን ከአየር ወደ አየር የሚወነጨፉ የተለያዩ ዘመናዊ ሚሳይሎችን ነው ፔንታገን አምጡና አምርቱልኝ ውለዱልኝ እያለ የሚገኘው። የአሜሪካ ምክትል የመከላከያ ሚኒስትር የሆኑት ስቲቭ ፊንበርግ ደግሞ አንድ ካውንስል በማቋቋም ይህንን ጉዳይ እየመሩት እንደሆነ ታውቋል። እርሳቸው የሚመሩት ቡድን ከሚሳይል አምራቾች ጋር በቅርብ እየተገናኘ ስብሰባ እያደረገ እንደሆነም ታውቋል። ስብሰባዎቹንም የመከላከያ ሚኒስትሩ አሁን የጦር ሚኒስትር የተባሉት ፒታክሴት እና የሀገሪቱ ጦር አዛዥ ጄኔራል ዳንኬን እንደተሳተፉበትም ታውቋል። የጦር መሳሪያ አምራቾቹ ግን በአንድ ጊዜ ይህንን መሳሪያ ውለዱ ማለት ከእውነታው የተፋታ ነው እያሉ ይገኛሉ። ምንም አይነት በጀት ባልተያዘበት በአጠቃላይ ምርታችሁን አፋጥኑ ማለት ተገቢ አይደለም እያሉ ይገኛሉ። ምንም እንኳን ፔንታገን አንድ ትሪሊየን ዶላር ገደማ በጀት ቢበጅትም አንዳንዶቹ የተጠየቁት ጥያቄዎች ግን በእጥፍና በአራት እጥፍ ስለሆነ ይህንን ማሟላት ያስቸግረናል እያሉ ይገኛሉ። በቅርቡ በመቶዎች የሚቆጠሩ ጀነራሎችን፣ አድሚራሎችን፣ የጦር አዛዦችን ሰብስበው የነበሩት ፒትክሴት አሜሪካ ብርቱ ጦርነት አለባት፣ ለዚህም ተዘጋጁ እያሉ ጀነራሎቻቸውን እንዳሳሰቡም ታውቋል። ከአንድ ትሪሊየን ዶላር በላይ በጀት የበጀተው ፔንታገን አብዛኛው በጀት በሚሳኤል እና በሚሳኤል ቴክኖሎጂ ላይ እንደሚሆን ይጠበቃል ተብሏል። ከየመኑ ሁቲዎች ጋር በነበረ ፍልሚያ ከአንድ ቢሊዮን ዶላር በላይ ዋጋ ያላቸው የጦር መሳሪያዎችን ያወጣችው አሜሪካ ከፍተኛ የጦር መሳሪያ እጥረት ውስጥ እየገባች እንደሚገኝም ተሰምቷል። እስራኤልን ከኢራን ጥቃት ለመከላከልና የራሷን የጦር ቤዞች ለመከላከል እነዚህን የጦር መሳሪያዎች የምትፈልጋቸው ቢሆንም በየጊዜው በሚከሰቱ ግጭቶች ግን የምትተኩሳቸው ውድ ሚሳኤሎች ሀገሪቱን እያራቆቷት እንደሚገኙ እየተነገረ ይገኛል። የዩክሬኑ ጦርነት የአንበሳውን ድርሻ ቢይዝም አሜሪካ በተለያዩ አካባቢዎች ያሉ ግጭቶችን ለማስቆም ወይም አጋሮቿን ለመከላከል የምትተኩሳቸው ሚሳኤሎች አክሳሪ የሆኑ መጥተዋል ነው የተባለው። ለዚህም ነው ፔንታገን በፍጥነት አምርቱልኝ እያለ የሚገኘው። ጦርነት እየመጣብን ነው፣ ለጦርነት እንዘጋጅ ያሉት የጦር ሚኒስትሩ ፒት ክሴት፣ ሰላምን ለማምጣት ለጦርነት መዘጋጀት ያስፈልጋል፣ ሁሉንም ነገር በሰላም መነጽር ማየት ልክ አይደለም፣ ይህ የዋህነት ነው ብለዋል። ቻይናን በስም ባይጠቅሱም ከተለያዩ አካባቢዎች የሚመጡ ስጋቶች ያሉብን፣ እናም ይህንን ለማድረግ መታጠቅ፣ ለጦርነት መዘጋጀት፣ ለማሸነፍ መዘጋጀት ደግሞ መርሆዎቻችን መሆን አለባቸው ብለዋል። ኮዮት የተባሉትን ወሳኝ ሚሳይሎች አምርቱልኝ ብለው ያዘዙት ፒታክሴት ለሬተን ኩባንያ አምስት ቢሊዮን ዶላር የሚያወጡ የጦር መሳሪያ ዝርዝሮችን ሰጥተው ምርቶቹን እየጠበቁ እንደሆነ ታውቋል። ኮዮት የሚሳኤል ስርዓት የአሜሪካ የጦር ቤዞችን እንዲሁም ሌሎች አካባቢዎችን እንዲጠብቅ ይደረጋል ነው የተባለው። ኮዮት የተባሉ ድሮኖች እንዲመረቱለትም ፔንታገን ትዕዛዝ መስጠቱ ታውቋል። በድሮን ረገድ ወደኋላ ቀርተናል ያሉት ዶናልድ ትራምፕ ኮዮት የተባለው ድሮን በብዛት እንዲመረት እና ለጦርነት ብቻ ሳይሆን ለስለላ እንዲሁም ለቅኝት ተግባራት የሚረዱ አነስተኛ ድሮኖች በገፍ መመረት እንዳለባቸው በቅርቡ አቅጣጫ መስጠታቸውም ይታወሳል። በነሐሴ ወር 3.5 ቢሊዮን ዶላር ኮንትራት የሚያወጣ የጦር መሳሪያ ምርት የተሰጠው ሬይተን አሁን ደግሞ ሌላ ተጨማሪ በረከት አግኝቷል። አምራም የተባለውን መካከለኛ ርቀት ተጓዥ ከአየር ወደ አየር የሚወነጨፍ ሚሳኤል እንዲያመርት ተጠይቆ የነበረው ሬይተን አሁን ደግሞ አምስት ቢሊዮን ዶላር ተጨምሮልሃል ተብሎለታል። የመከላከያ ሚኒስቴሯን ወደ ጦር ሚኒስቴር ያሸጋገረችው አሜሪካ ከእንግዲህ ስለ መከላከል ሳይሆን ስለ ማጥቃት፣ ስለ ማሸነፍ ብቻ እንዘጋጃለን ብላለች። ጄኔራሎችንና አድሚራሎችን በማብዛት ሳይሆን ወታደሮችን በማብዛት ነው ጦርነትን ማሸነፍ የሚቻለው የሚል እምነት ያላቸው ፒታክሴት ፔንታገንን ከላይ እስከታች እያናጉት እንደሚገኙ ታውቋል። የተለያዩ ጀኔራሎቻቸውን የጦር አዛዦቻቸውን ጡረታ እያስወጡ እያሰናበቱ የሚገኙት የጦር ሚኒስትሩ ፒታክሴት በጦር መሳሪያና በወታደር ኃይል ግን አሜሪካ በሚገባ መዘጋጀት አለባት ብለው ጀኔራሎቻቸውን ሰብስበው እንደተናገሩ ኒውዮርክ ታይምስ፣ ዎልስትሪት ጆርናል እና ሌሎቹ መገናኛ ብዙሃን ጽፈዋል። በመጨረሻም የኔቶዋ ሀገር ለዩክሬን ቦታ ሰጥታ ከሌሎች ሀገራት የሚመጡ አሰልጣኞችን አስቀጥራ የዩክሬን ወታደሮች ስልጠና የሚያገኙበትን ካምፕ መርቃ አስከፍታለች። ካምፕ ጆንስቦርግ እየተባለ የሚጠራው ይህ ካምፕ 1200 የሚሆኑ ዩክሬናውያንን እንደሚያሰለጥንም ታውቋል። ፖላንድ ውስጥ የሚገኘው ይህ ካምፕ በኖርዌይ አማካኝነት የተቋቋመ እንደሆነም ታውቋል። ብርጌድ ኖርድ እየተባለ የሚጠራው የኖርዌይ የጦር ክፍል ይህንን ካምፕ በማደራጀት እና መሐንዲሶችን ልኮ ካምፑን እዚህ ደረጃ ላይ በማድረስ ወሳኝ ሚና መጫወቱም ተሰምቷል። 1200 ወታደሮችን በአንድ ጊዜ ማሰልጠን ይችላል ብለዋል የፖላንዱ የመከላከያ ሚኒስትር ቭላዲስላው ኮስኒያክ። ወታደሮቹን የምናሰለጥነው እኛ ራሳችን ከዩክሬን ጦርነት ልምድ ለመቅሰም ነው ብለዋል። ይህ የአንድ አቅጣጫ መንገድ አይደለም። የዩክሬን ወታደሮችንም እናሰለጥናለን እኛም ከእነርሱ እንማራለን በማለት ምን ያህል የጦርነት ስጋት እንዳለባቸው አመላካች የሆነ ንግግር ተናግረዋል። የድሮን ግርግዳ ሰርታችሁ ከሩሲያ ጥቃት ጠብቁኝ፣ በዩክሬን ምድር ምንም አይነት ሚሳኤል ወይም ድሮን እንዳይበር አድርጉልኝ እያለች የኔቶን ስብሰባም ደጋግማ እየጠራች የሩሲያ ድሮኖች የአየር ክልሌን ጥሰዋል የሚል ተደጋጋሚ ክስ እያሰማች የምትገኘው ዋርሶ አሁን ደግሞ የዩክሬን ወታደሮች የሚሰለጥኑበትን ካምፕ አስከፍታ ለራሷም ለዩክሬንም ጥቅም አገኛለሁ ብላ እየጠበቀች ትገኛለች። ሩሲያ ግን ይህ የፖላንድ ክስ ጦር አፍቃሪ ከሆኑ አውሮፓውያንና የአውሮፓ ህብረት አባላት የሚመነጭ ሩሲያን በጦረኛነት የሚከስ ተራሉ ባልታ ነው ስትል ታጣጥለዋለች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ ና ሼር በማድረግ የተአማኒ ና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።